ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ፖድካስት ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ቪክቶር ዮከረስን በተመለከተ ሰፋ ያለ መረጃ አጋራችኋለሁ። ከእናንተ የሚጠበቅባችሁ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። በትላንትናው ዕለት እንግዲህ ቶክ ስፖርት ይዞት በወጣው መረጃ መሰረት አርሰናሎች አሁን ቪክቶር ዮከረስን ለማስፈረብ በጣም መቃረባቸው የሚያመላክቱ መረጃዎች ወጥቷል ማለት ነው። ተጫዋቹን በተመለከተ እንግዲህ ለዝውውሩ እስከ 58 ነጥብ 5 ሚሊዮን ፓውንድ የትኛውም ክለብ የሚከፈል ከሆነ ስፖርቲንግ ሊዝበኖች ተጫዋቹን እንደሚለቁትም ተዘግቧል። ከዛም በተጨማሪ እንግዲህ የውል ማፍረሻው አምስት ሚሊዮን ፓውንድ መሆኑንም ተዘግቧል ማለት ነው። ከዛም በተጨማሪ እንግዲህ ተጫዋቹ ዝውውር ጉዳይ ላይ ከአርሴናል በተጨማሪ ማንቸስተር ዩናይትዶች መግባታቸውን ቶክ ስፖርት አስነብቧል። አርሴናሎች አሁን ላይ ትኩረታቸውን እንግዲህ በውስጥ ውስጥ ለውስጥ መስራት ላይ ያደርጋሉ። የአርሴናል ስፖርቲንግ ዳይሬክተር አንድሪ አበርታ ነገሮችን በሚዲያ ላይ መናገርን አይወዱም። ስለዚህ ነገሩን ውስጥ ለውስጥ ለመስራት አስበዋል ማለት ነው። አሁንም ጥሩ ነገሮች እየተሰሩ መሆናቸው የሚያመለክቱ ነገሮች እየተዘገበ ይገኛል። ከአርሴናል ተጫዋቾች ዝውውር ጉዳይ ጋር በተገናኘ በዛሬ ስፖርታዊ ዜናችን ላይ ጠለቅ ብለን መረጃዎችን አጋራቸዋለሁ። ከዛም በተጨማሪ ቶማስ ፓርቲ ኮንትራት ጉዳይ በተመለከተ አመ የምንመለከተው ጉዳይ ነው። ማርቲን ማርቲ ዙቤንዴ አርሳያን ላይ መምጣቱ በአርሳያን ላይ ምን አይነት አዲስ ተጽዕኖ ሊፈጥር ይችላል ከቶማስ ፓርቲስ የተለየ ምን ነገር አለው የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ አጋራቸዋለሁ ማለት ነው። የዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ እነዚህ ይካትታሉ ማለት ነው። ሁለቱ የለንደን ክለቦች አርሳያ እና ቼልሲ ይህንን ተጫዋች ለማስፈረም የሚፈልጉ ክለቦች ሲሆኑ አንቶኒዮ ጎርዶን የአንቶኒዮ ጎርዶን የዝውውር ዋጋ እስከ 80 ሚሊዮን ፓውንድ ተለጽፎበታል። አሁን ባለው የዝውውር ሁኔታ ጎርደን የወደፊት እጣ ፈንታው አሁንም አልተወሰደም። ከኒውካስትል ጋር በቀጣይ መቀጠሉ አጠራጣሪ መሆናቸውን የሚያመላክቱ መረጃዎች መጥተዋል ማለት ነው። አንቶኒዮ ጎርዶን በተመለከተ አርሰናሎች ተጫዋቹን ማስፈረም ይፈልጋሉ ማለት ነው በክረምት የዝውውር መስኮት አርሰናል በክንፍ መስመር ላይ በተለይ መጀመሪያ ተመራጭ አድርገው በዝውውር ገበያ ላይ እየተመለከቱት ያሉት ተጫዋች ኒኮ ዊሊያምስ እንደሆነ ይታወቃል። ነገር ግን በኒኮ ዊልያምስ ላይ ጥርጣሬ የገባቸው አርሴናሎች አሁን ላይ ትኩረታቸው ደግሞ ወደ አንቶኒ ጎርደን ማድረጋቸውን የሚያመላክቱ ነገር በትናንትና ሁለት ተዘግቧል። ከዛም በተጨማሪ የተጫዋቹ የዝውውር ገበያ 80 ሚሊዮን ፓውንድ መሆኑም ተዘግቧል። የዚህ ተጫዋች የኒውካስትል ዕጣ ፈንታ ወደ የወደፊት ዕጣ ፈንታ በኒውካስትል ቤት ያለው ነገር አልተረጋገጠም። በክረምት የዝውውር መስኮት ታዲያ አርሴናሎች ተጫዋቹን ለማስፈረም ፍላጎት ማሳየታቸውን የሚያመለክቱ መረጃዎች ወጥተዋል። ቶማስ ፓርቲ የተመለከተ መረጃ ላጋራቸው። ቶማስ ፓርቲ በተመለከተ እንግዲህ ተጫዋቹ በአርሲያ ቤት ለተጨማሪ ዓመታት መቆየት ያስቀድማል። ነገር ግን በአርሴናል ተጫዋቹን ለተጨማሪ ዓመታት በክለቡ ማቆየት በሳምንት የሚከፈለውን ከፍተኛ ደሞዝ እና የእድሜ ጉዳይ ባለበት ሁኔታ አሁን ሁለቱ አካላት ኮንትራት ማደስ ድርድሩ ላይ የደሞዝ ሁኔታ ላይ መግባባት ከቻሉ ፓርቲ አዲስ ውል ለማስፈረም በተሳካ ሁኔታ ውል የማደሱ ድል አላቸው ነገር ግን አርሰናልና ፓርቲ በክለቡ ለተጨማሪ ዓመት ማቆየት ካልቻለ ከማርቲን ዙሜንዲ በተጨማሪ ሌላ አማካኝ ለማስፈረም ፍላጎት እንዳላቸው ተዘግቧል። ዘግባንም ቶክ ስፖርት ይዞት ወጥቷል ማለት ነው። አርሰናል ከቶማስ ፓርቲ ኮንትራት ጉዳይ ጋር በተገናኘ ቀደም ሲልም በሰፊ ነው ይህን መረጃ ያጋሯቸው በአርሰናል እና በቶማስ ፓርቲ በኩል ያለው የተፈጠረው ክፍተት አርሰናሎች ተጫዋቹን ሁለት ዓመት ወይም ለአጭር ጊዜ ኮንትራት መስጠት ይፈልጋሉ። ምክንያቱም ከእድሜው አንጻር አርሰናሎች ለረጅም ጊዜ ለዚህ ተጫዋች ኮንትራት መስጠት አይፈልጉም። ከዛም በተጨማሪ ደግሞ ተጫዋቹ በአርሰናል ቤት እንዲቆይ ደመወዙ መቀነስ እንዳለበት ነግረውታል። ቶማስ ፓርቲ ደግሞ በአርሰናል ቤት መቆየት ይፈልጋል። ነገር ግን በሁለቱ አካል ውስጥ እንግዲህ ስምምነት እንዳይፈጠር ያደረገው ዋነኛ ምክንያት ይሄ ነው። በቀጣይ እንግዲህ አርሰናል እና ቶማስ ፓርቲ የሚያደርጉት ንግግር ይጠበቃል። ሉዊስ እስኬል የተመለከተ መረጃ ላጋራችሁ። ሉዊስ ስኬሊን በዚህ የውድድር አመት ስኬታማ ጊዜ ማሳለፍ የቻለ ሲሆን በአካዳሚ ቆይተው ይጫወት የነበረበት አማካኝ ቦታ ላይ በቀጣይ አመት ከፉልባክ ወደ መሀል አማካኝነት ለመጫወት አርቴታ እድል እንዲሰጠው ተናግሯል ማለት ነው። ተጫዋቹ ተጫዋቹ እንደሚታወቀው የመሀል መስመር ተጫዋች ነው። ነገር ግን አሁን ላይ በፉልባክ ላይ እየተጫወተ ይገኛል። በፉልባክ ላይም ላርሲያል በዚህ ሳምንት ጥሩ እየሆነ ነገሮችን ማገልገል አሌክሳንደር ኢዛክና አርሲያልን የሚያገናኝ አንድ መረጃ ደግሞ ላጋራችሁ ማለት ነው። አሌክሳንደር ኢዛክን በተመለከተ ኒውካስትል ዩናይትድ ኢዛክን በቀጣይ ዓመት ለመሸጥ ቆርጧል። አሌክሳንደር ኢዛክ ከኒውካስትል ሊለቅ ይችላል። ኢዛክ ከኒውካስትል ጋር ሊለያይ እንደሚችልበት ተነግሯል። ሊቨርፑልና አርሲያል የተጫዋቹ ፈላጊ ከሆኑ ክለቦች መካከል ሲሆኑ ለተጫዋቹ ዝውውር ዳጎስ ያለ ገንዘብ ያቀርባሉ ተብሎ ይጸበቃል አሁን አሌክሳንደር ኢዛክን በተመለከተ አርሲያሎች እንግዲህ ዝውውሩ ላይ ገፍተው እንዲሄዱበት ያደረገበት ዋነኛ ምክንያት ኒውካስትል ዩናይትቶች ለተጫዋቱ የሚጠይቁት የገንዘብ መጠን በጣም ሰፊ ነው። ስለዚህ ከፍተኛ ገንዘብ ደግሞ አርሴናሎች መውጣት አይፈልጉም። ምክንያቱም ብዙ ሊጠገን የሚገባበት ቦታ ስላላቸው አርሴናሎች እንግዲህ ለአሌክሳንደር ኢዛክ ዝውውር ፍላጎት እንኳን ቢኖራቸው፣ በቀጣይ ደግሞ ኒውካስትሮች አሁን ላይ በትናንትና በወጣው መረጃ መሰረት ኒውካስትሎች ተጫዋቹን እንደሚሸጡ ተዘግቧል፣ ማለት ነው። ኒውካስትሎች ለተጫዋቹን ለገበያ ክፍት ማድረግ ይፈልጋሉ። ነገር ግን አንድ መታወቅ ያለበት ነገር አሌክሳንደር ይዘግ በጣም ጉዳት የሚያስቸግረው ተጫዋች ነው። አርሴናል እዚህ ላይም በደንብ ኮንሲደር አድርጎ ዝውውሩ ላይ መግባት ይጠበቅበታል። ምክንያቱም ሪካርዶ ካላፊሪ ላይ የሰራውን ስህተት አርሴናሎች ድጋሚ መስራት እንደሌለባቸው በእኔ እይታ ተመልክቼዋለሁ። ምክንያቱም ተጫዋቹ አይታችሁት ከሆነ አርሲያል ሎካስትን በገጠር በጨዋታ ራሱ እንኳን የለም። ስለዚህ ከጉዳት ጋር አንጻር አርሲያል ከፍተኛ ገንዘብ አምጥቶ ከፍሎ ተጫዋቹ ቢያመጣ እኔ ተመራጭ አላደርገውም። እንደ ቪክተሪ ኦክረሽ አይነት ተጫዋች በገበያው ላይ አርሲያል በገንዘብም በምንም ነገር አሪፍ የሆነ አማራጭ እንደሆነ አስባለሁ። ኦሊ ዋትኪንስ ስለንመልከት፣ ኦሊ ዋትኪንስ አርሲያል አሁንም የፊት መስመሩን ላይ እንደ አማራጭነት ከያዛቸው አጥቂ አንዱ ቢሆንም አሁን ላይ ካሉታ ሁኔታ አንጻር አርሴናል ለኦሊ ዋትኪንስ ለማስፈረም ወደ እድሉን ይመለሳል ተብሎ አይጠበቅም። ዝቅተኛ ነው። በጥር ዝውውር መስኮት አርሴናል አንዳንድ ሙከራዎችን አድርጓል። መረጃዎች እንደሚጠቁሙ ከሆነ እስከ አርባ ሚሊየን ፓውንድ ድረስ አርሰናሎች ማቅረባቸውን ይጠበቃል። ነገር ግን በአስቶንቪላ ተቀባይነትን አላገኘውም። ከወሊው አትኪንስ ጋር በተመለከተ የወጣው መረጃ የመሰማ ሲሆን፣ ኒኮ ዊሊያምስን የተመለከተ መረጃ ላገራቸው አትሌቲኮ ቢልባው ለባስክ ተወላድ የመስመር አጥቂ ተጫዋች በሚከፈለው ሳምንታዊ ደሞዝ ከፍተኛ ምክንያት ቢልባዎች የኒኮ ዊሊያምስን ለመሸጥ ማሰባቸውን ተዘግቧል። አርሴናል ኒኮ ዊሊያምስን ለማስፈረም ከፈለጉ የውል ማፍረሻውን ገንዘብ ከፍሎ ከፍተኛ ደሞዝ ማቅረብ አለባቸው። ኒኮ ዊሊያምስ ወደ አርሴናል የመጣ ከሆነ የደሞዙ ወጪ ለማመጣጠን ምናልባት ሊያንድሮ ትሮሳርድ ና ገብረ ማርታዊ ከሁለት አንዱ መሸጥ ግድ ይላቸዋል ማለት ነው። በተከላካይ መስመር ላይ አንድ ተጫዋች አርሴናል እንደሚመለከትም ተዘግቧል። ጆኤል አንቶኒ የተመለከተ መረጃ ላጋራቸው፣ አርሰናል በቀጣይ አመት አሁን የኋላ ክፍሉን ጠንካራ ለማድረግ የተከላካይ ስፍራ ተጫዋች ማስፈረም ይፈልጋል። ምክንያቱም ክራንቸሪ ክለቡን ለቆ ስለመሄድ እንዲሁም የቶማስ ፓርቲ ነገር ከጉዳት ፕሮፋይል አንጻር እና ከጉዳት መቼ እንደሚመለስ የታወቀ ቀን የለውም። አሁን አሌክሳንደር ዝንቼንኮ አርሰናል ከሚለቁና ከሚሸጡ ተጫዋች ዝርዝር ውስጥ ይገኛሉ። አርሰናል ሀቶን ማስፈረም ይፈልጋል ነገር ግን ከሌሎች ትልልቅ ክለቦች ለዝውውር ትልቅ ፍክክር እንደሚጠብቀው ተዘግቧል። ተጫዋቹን በተመለከተ አርሰናሎች ለረጅም ጊዜ የሚካተሉ ተጫዋች እንደሆነ ይታወቃል። ነገር ግን ተጫዋቹን ከአርሰናል በተጨማሪ ሊቨርፑሎችም እንደሚፈልጉት የሚያመላክቱ መረጃዎች ነው ማለት ነው። ማክስ ዶሜን የተመለከተ መረጃ ላያጋራቸው ማክስ ዶሜን የአስራ አምስት ዓመቱ ተስፈኛ ዶሜ በሚቀጥለው የውድድር ዘመን የአርሰናል የመጀመሪያ ቡድን ተጫዋች ይሆናል። እናም በቅድመ ውድድር ዝግጅት ወደ አርሰናል ዋና ቡድኑ እንደሚመጣ ማይክል አርቴ፣ በተለይ ደግሞ በማርቲን ኦዲጋርድ ቦታ ላይ ጥሩ መጫወት ስለሚችል በቀጣይ እድል ከሚሰጠው ተጫዋቾች ውስጥ አንዱ መሆናቸውን ተዘግቦ ከበረኛ ዝውውር ጋር በተገናኘ እንግዲህ አርሰናል አሁን በሰፊው ስሙ እየተያያዘ ያለው ከጆን ጋርሻ ጋር ነው። እሱም የተመለከተ መረጃ ላጋራችሁ ማለት ነው። ያለፈው አመት የስፔ ምንጮች እንደዘገቡት ከሆነ ጆን ጋርሻ ሻ ወደፊት አርሰናልን ለመቀላቀል ተቃርቦ ነበረ እንደነበረ እና አርቴታ ከተጫዋቹ ጋር መወያየቱን ዘግበው ነበረ። ነገር ግን ነገሮች በአሁኑ ሰዓት በአርሰናል እና በጋርሻ ዝውውር ምንም ውይይት አለመደረጉን ሳሚዲን ዘግቦታል። ቪክቶር ዮኮረሽን ዝውውር በተመለከተ የሚያጠናክር መረጃ አሁንም ልጨምርላችሁ። በአጥቂ የዝውውር ገበያ ላይ ስሙ በከፍተኛ ሁኔታ ዝውውሩ ላይ ተጽዕኖ የፈጠረው እና በበርካታ ሰዓት ታላላቅ ክለቦች የሚፈለገው ስዊድናዊ አጥቂ ቪክቶር ዮኮረሽ ለማስፈረም ስሙ ከአርሴናል ጋር በስፋት እየተገናኘ እንደሆነ ተዘግቧል። አርሴናል አሁንም ሸሽኮን ለማስፈረም ፍላጎት አልተወሰነም። ሴሽኮ ለማስፈረም የተጫዋቹን ክለብ በአሁኑ ጊዜ ከሌሎች አካላት ጋር እየተነጋገሩ ይገኛሉ። ቼልሲ ሴሽኮን ለማስፈረም እየተከታተለ ይገኛል። ይሄ ደግሞ ለአርሲያል በጣም ዝውውሩን በጣም ከሚገባው በላይ ከባድ ያደርግበታል። እዚህ ዝውውር ላይ ቼልሲዎች ገቡ ማለት በገንዘብ ለመክፈልና ተጫዋችን ለማዘዋወር ይከብዷቸዋል ተብሎ አይጠበቅም። ከዛም በተጨማሪ ግን እዚጋ መገንዘብ ያለብን ነገር እዚህ ተጫዋች ዝውውር ላይ ማንቸስተር ዩናይትድ ገብቶበታል ማለት ነው። ሌላኛው በአርሰናል ዝውውር ራዳር ውስጥ የሚገኘው ሊያም ዲላፕ ሲሆን ማንቸስተር ዩናይትድ የበዛ ወርዱሉ በጣም ሰፊ መሆኑን ተዘግቧል። አርሰናል በቀጣይ ዓመት ከፍተኛ ፕሮፋይል ያለው ዘጠኝ ቁጥር አጥቂ ጎል አማራጭ ተጫዋች ያስፈልጓል። ይህም ደግሞ ቪክቶር ዮከረስ እውነተኛ የፊት ለፊት መስመሩን የአርሰናል ችግር ይቀርፋልም ሲል ግራንቤሪ ዘግቦታል ማለት ነው ከአርሰናል ዝውውር ጋር በተገናኘ አርሴናሎች ታዲያ በክረምት ዝውውር መስኮት በሰፊው ስማቸው እየተገናኘ ያለው ከአጥቂ መስመር ልጋ ነው። ምንም እንኳን የመጀመሪያ አማራጫቸው የፊት ለፊት መስመር እንኳን ቢሆን አርሰናል በመሀል መስመር ላይ አንዳንድ ጥገናዎች ሊያደርጋሉ ተብሎ ይጠበቃል። በደንብ ግን በክንፍ መስመር ላይ አሁን ላይ ሊያንድሮ ትሮሳርድ በተለይ በአርሰናል ቤት መቆየቱ በጣም አጠራጣሪ እንደሆነ እየተዘገበ ይገኛል። ምንጮች እንደ በዚህ ሳምንት በዘገቡት መረጃ መሰረት አርሰናሎች ለተጫዋቹ እስከ 29 የሚያቆየው ኮንትራት አቅርበውለት ነበረ። ነገር ግን ከሳውዲ ክለቦች የሚወጡ የትኛውንም አይነት ጥያቄዎችን አርሰናል ለመመልከት ዝግጁ መሆናቸውን እየተዘጋ ይገኙ ማለት ነው። የስፖርቲንግ ፕሬዚዳንት ፍሬድሪኮ ቫድካስ የቪክተር ዮከረስን ድርድር ማረዘም አይፈልጉም። ዮከረስ ካርሲያ ጋር የረጅም ጊዜ ኮንትራት ለመፈራረም በዝግጅት ላይ መሆኑ ተዘግቧል። ዝውውርም ወደ ሰባ ሚሊዮን ዩሮ እንደሚጠበቅም ተዘግቧል። ኦጃ የተባለ ፖርቹጋል ጋዜጣ ከቪክተር ዮከረስ ዝውውር ጉዳይ ጋር በተገናኘ ያወጣው መረጃ ይህንን የሚመስል ማለት ነው። ቪክተር ዮከረስን በሰፊ ሮ ካርሲያል ጋር እየተገናኘ ያለው ማለት ነው። በቀጣይ ከቪክተር ዮከረስ ጋር በተገናኘ የሚወጣ መረጃ ካለ አጋራቸዋለሁ። የዛሬ ከቪክተር ዮከረስ ጋር ያለው ነገር መረጃ ይህንን ይመስላል ነው። ከዛም በተጨማሪ እንግዲህ ዙሜንዲ እና ቶማስ ፓርቲን በተመለከተ ማርቲን ዙሜንዲ ምን አይነት ብቃት አላቸው የሚለውን ነገር በአርሰናል ቤት ይወጣ ደግሞ ለአርሰናል ምን ይጨምራል የሚለውን ነገር እንመልከት። ዙሜንዲ በተመለከተ እንግዲህ ዙሜንዲ እንደ ጥልቅ ተከላካይ አማካኝነት የበለጠ ይጫወታል። በባክ ቦክስ ላይ ደግሞ የመጠበቅ ብቃትም አለው። ኳስ በማካፈል የጨዋታ ቴምፖ በመቋጠር የተዋጣለት ድንቅ ልጅ ነው። ፓርቲ የበለጠ ሁሉ አቀፍ የጨዋታ ባህሪ ሲኖረው፣ ዙሜንዲ እግር ኳስ ውስጥ ያቆያል። ፖዚሽናል ጨዋታ ላይ ያተኩራል። ቡድንን እንዴት ማኔጅ ማድረግ እንዳለበት በደንብ ያውቃል። ማትሮ ማርቲ ትንሽ ድክመቱንም ደግሞ እንመለከቷለ ተጫዋት ስታይላቸውን ስንመለከት ቶማስ ፓርቲ በአካልነቱ በጥንካሬው ኳስ ይዞ ወደፊት በመግፋት ይታወቃል በአራት ሶስት ፎርሜሽን የሁለት አማካዮች በነፃነት እንዲጫወቱ ማድረግ አቅም ያለው ተጫዋች ነው ለዚህም የቶማስ ፓርቲ እንደ ምቾት የሚለው ራይስም እንደ ኦዲጋርድ ሲኖሩ ነው ማለት ነው ቶማስ ፓርቲ እንደሚታወቀው በስድስት ቁጥር ላይ ወደኋላ እየተመለሰ የሚጫወት ተጫዋች ነው በተለይ ደግሞ የቶማስ ፓርቲ በክለቡ ላይ የሚኖር በቡድኑ ላይ ባላንስ እንዲኖራቸው እና ዴክለር ራይስ ደግሞ ወደፊት ለፊት እየሄደ እንዲያጠቃ በጣም እጅጉኑ ትልቅ ነገር ይሰጣል። ማርቲ ዙቤንዲ በተመለከተ ደግሞ ማርቲ ዙቤንዲ በቴክኒካል ረገድ የተዋጣለት ሲሆን ዙቤንዲ ዋና ጥንካሮች ጨዋታ የማንበብ ክህሎቱ አለው። ትክክለኛ ፓሶች፣ ፓሲንጎች እና በቴክኒካል ረገድ ብልሃተኛነቱ በጣም ድንቅ ተጫዋች ያደርጓል ማለት ነው። አካላዊ ጨዋታ መገለጫዎችን ስንመለከት ፓርቲ ምንም እንኳን ጉዳት ቢያስቸግረውም በአካላዊ ከዙቤንዲ የተሻለ ነው። ያው አካላዊ ሲባል ከሰውነት አንፃር ከግዝበት አንጻር ቶማስ ፓርቲ ከማርቲን ዙቤንዲ የተሻለ ነው። በአግሬሲቭነት ከየትኛውም ተጫዋች መፋለም የሚችል አቅም አለው ማለት ነው ቶማስ ፓርቲ። ዙቤንዲ በተመለከተ ዙቤንዲ እንደ ፓርቲ በአካላዊ በላይነት አይደለም፣ ይልቁንስ እሱ መጋፈጥ ሳይሆን የሚመርጠው በቴክኒካል በብልጠት ይታወቃል። ኳስ በፈጠረ መንገድ ወደፊት የሚሄድ ና መንገድ ያነሰ ቢሆንም ኳስን በማንሸራተት ቴምፖዎችን በመቆጣጠር ምርጥ ተጫዋች ያስብሏል ማለት ነው። ዙሜንዲ ገና ወጣት ነው። አብዛኛውን የጨዋታ ሲዝን ያሳለፈው በላሊጋ ነው። ፕሪሚየር ሊግ ደግሞ የተለየ ሊግ ነው። እናም ባርሰናል ቤት ቢመጣ በተለይ ደግሞ ኳስን በመቆጣጠር እና ፕሮሰስ በማድረግ በተለይ ደግሞ የተጋጣሚ ተጫዋች በማበላሸት ተጫዋቹ በጣም ላቅ ያለ ተጫዋች እንደሆነ ይዘገባል። አንዳንድ ጊዜ በጣም የስፖርት እውቅ ጋዜጠኞች እንደገለጹት ከሆነ የቡስኬት ፕራይም ጊዜው አሁን ቡስኬት እንደምናውቀው ዲስትሮየር አይደለም፣ ነገር ግን ኳስን በጣም ፖሰስ በማድረግ መጫወት የሚችል ቴክኒካል ብቃቱ በጣም የላቀ ተጫዋች እንደሆነ ይታወቃል ማለት ነው። አንዳንድ የስፖርት ጋዜጠኞችም ፕራይም ቡስኬት እያሉ ይገልጹት ነው። ስለዚህ አርሰናል ይህን ተጫዋች ማስፈረሙ እጅግ ሁኑ በጣም ይጠቅማል ተብሎ ይጠበቃል። ከተጫዋች ዝውውር ጉዳይ ጋር በተገናኘ በክንፍ መስመር አንድ መረጃ በትናንትናው ዕለት ከአርሰናል ተጫዋች ዝውውር ጋር ወጥቶ ነበረ። ይህ ብራያን እንቦቦን በተመለከተ ቴኒት ይዞት በወጣው መረጃ መሰረት አርሰናሎች በክረምት የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ማሳየታቸውን የሚያመላክት ነገር በትናንትናው ዕለት ተዘግቧል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ማንችስተር ዩናይትድም ተጫዋቹን በንቃት የሚከታተሉት ክለቦች መሆናቸው ተለይቷል። በክረምት የዝውውር መስኮት ታዲያ አርሰናል ተጫዋቹን ለማስፈረም ከብሬንትፎርድ እንቅስቃሴ መጀመራቸውን የሚያመላክቱ መረጃዎች ወጥተዋል። ቀደምም ሲል በጥር ዝውውር መስኮት ተጫዋቹን አርሰናል ለማስፈረም ጥያቄዎችን አድርገው ነበረ። ነገር ግን ለዚህ ተጫዋች ዝውውር ብሬንት ፎርዶች ክፍት አልሆኑም ነበር እና ዝውውሩ ሳይሳካ ቀርቷል ማለት ነው። በቀጣይ በክረምት ዝውውር መስኮት የዚህ ተጫዋች ዝውውር ይሳካል ወይስ ሳይሳካል የሚለው በቀጣይ እንመለከተዋለን። ቴኒቲም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናሎች ተጫዋቹን ለማስፈረም ፍላጎት መኖራቸውን የሚያመላክቱ ዘገባ ይዞ ወጥቷል። ከዛም በተጨማሪ ክሮንኪዎች ለአርሰናል በክረምት ዝውውር መስኮት ከፍተኛ የሆነ የዝውውር በጀት እንደሚደረግም ተዘግቦ ማለት ነው። አርሲያል ታዲያ ገንዘቡን በደንብ አድርጎ ማኔጅ በማድረግ በአጥቂ መስመሩ ላይ ኢንቨስት ያደርጋል ተብሎ ይጠበቃል። ከዚህ በተጨማሪም አርሴናሎች በክረምት የዝውውር መስኮት ከሚከታተሏቸው ተጫዋቾች አንጻር በካፕ የያዛቸው ተጫዋቾች አሉ ማለት ነው። በትናንት ምት ደግሞ አንድ መረጃ ወጥቷል ማለት ነው። ጃኮቭ ኪዮርን በተመለከተ ጁቬንቱሶች ተጫዋቹን ለማስፈረም ለአርሴናል እስከ 25 ሚሊዮን ፓውንድ ድረስ ለማቅረብ መዘጋጀታቸውን የሚያመላክቱ መረጃዎች መጥተዋል ማለት ነው። ተጫዋቹን ለማቆየት ይፈልጋሉ። በተለይ ደግሞ በአርሴናል ቤት በተለይ ገብርኤል ማጋለች ተጎልቶ በወጣበት ጨዋታ ላይ ተጫዋቹ ያሳየው ብቃት ለአርሴናሎች በጣም እጅጉኑ እረፍትን ሰጥቷቸዋል ማለት ነው። ስለዚህ ማይከል አርቴታም ባሳየው ፐርፎርማንስ ደስተኛ ከመሆኑ ጋር በተገናኘ በክለብ ውስጥ የሚያቆየውን አዲስ ኮንትራት ለመስጠት መዘጋጀቱ የሚያመላክት መረጃዎች ወተማት ነው። ባርሳቤት ይላቸው በጦት መረጃ ይህን መሰት በሌላ ቪዲዮ እስክንገናኝ መልካም ጊዜ ተኞቸው።